ሽንቄ ባንክ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። ጤና ስጥልን። በድጋሚ ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች አለፍን። ሰለሞን አባቡ ነኝ፣ አብራችን ቆዩ። ከግንቦት ሶስት ጀምሮ በደሴ ከተማ ሲካሄድ የቆየው ዘጠነኛው የመላ አማራ ጨዋታዎች ዛሬ ፍጻሜውን ያገኛል። በውድድሩ ትላንት በተደረገ የሴቶች እግር ኳስ ፍጻሜ ደብረ ብርሃን ከተማ ደሴ ከተማን ማሸነፉ የሚታወስ ነው። ሆኖም ደሴ ከተማ የተጫዋች ተገቢነት ክስ አቅርቦ የዋንጫ ስነ ስርዓቱ በይደር እንዲቆይ ተደርጎም ነበር። የአማራ ክልል እግር ኳስ ፌዴሬሽንም የቀረበውን ክስ በደንቡ መሰረት መርምሮ ክሱን ውድቅ በማድረግ ደብረ ብርሃን ከተማ የዋንጫው አሸናፊ መሆኑን ዛሬ ረፋር ላይ አሳውቋል። በውድሩ ዛሬ ቀን ሰባት ሰዓት ላይ ደግሞ ደሴና ሰሜን ሸዋ በወንዶች እግር ኳስ የፍጻሜ ጨዋታቸውን ያከናውናሉ። ከአምስት ሺህ በላይ ስፖርተኞችን በ19 የስፖርት አይነቶች ሲያፏክር የነበረው የመላ አማራ ጨዋታዎችም ከፍተኛ የስራ ኃላፊዎች በተገኙበት የመዝጊያ ስነስርዓቱን የሚያጠናቅቅ ይሆናል። ግንባታውን ለማጠናቀቅ የተቃረበው የአምቦ ዩኒቨርሲቲ ስታዲየም የካፍና የፊፋ ውድድሮችን እንዲያስተናግድ ደርጎ እየሰራ ስለመሆኑ ተገለጸ። ስታዲየሙ ሙሉ በሙሉ ደረጃውን ጠብቆ እንዲጠናቀቅ የባለድርሻ አካላት እገዛ አስፈላጊ መሆኑ ጠቁሟል። ነጻነት ጫን ያለው ተጨማሪ አለው። ከፍተኛ የትምህርት ተቋማት ከመማር ማስተማር አልፈው በሀገር ስፖርት እድገት ላይ ያላቸው ሚና እጅግ ኑ ትልቅ ነው። ከነኚህ ዩኒቨርሲቲዎች መካከል የጅማ፣ አዳማና ሐዋሳ ዩኒቨርሲቲዎችም በትልቅ ደረጃ በኢትዮጵያ ፕሪምየር ሊግ ውድድሮችን ማስተናገድ የሚችል ስታዲየም መገንባታቸው ይታወቃል። አሁን በምንገኝበት በአምቦ ዩኒቨርሲቲም ከ2010 ጀምሮ ግንባታ ላይ የነበረው የአምቦ ዩኒቨርሲቲ ስታዲየም ሊጠናቀቅ ቀናቶች ብቻ ቀርተውታል። አሁን ላይ ግንባታ ወደ መጠናቀቅ የመጀመሪያው ፌዝ ወደ መጠናቀቅ ደርሷል። በዛም ምክንያት ለርክክብ እየተዘጋጀ ይገኛል ማለት ነው። ስታዲየሙን ይህ ስታዲየም የካፍ ስታንዳርድ ወይም ሚኒማ በማሟላትም የኢትዮጵያ ብሔራዊ ቡድንንና ሌሎች ውድድሮችን የማዘጋጀት አቅም እንዳለው ተገልጸዋል። ሲጠናቀቅ ደረጃውን በጠበቀ መልኩ እንዲሆን የአገር ውስጥን ፕሪምየር ሊግ ጨዋታ ብቻም ሳይሆን በካፍ ደረጃ በአፍሪካ ደረጃ የሚዘጋጁ የእግር ኳስ ውድድሮች ወደ ሀገራችን ሲመጡ ማስተናገድ እንዲችል። ከተለያዩ አካላት አስተያየቶችን እየተቀብለን ግንባታው እየሄደ ይገኛል ማለት ነው። ስታዲየሙ የካፍ መስፈርቶችን አሟልቶ ለውድድር እንዲበቃ የሚያስችል የማስተካከያ አስተያየቶች ተሰጥቶበታል። ሁለት ጊዜ ባለሙያዎች የካፍ ባለሙያዎች ከግብጽ ድረስ መጥተው አይተውታል። ኮሜንት ሰጥተውናል። እነዛን ኮሜንቶች በተወሰነ መልኩ ለማሻሻል ሙከራ እያደረግን እንገኛለን። ትልቁና ምናልባትም እገዛ የሚፈልገና መስተካከል ያለበት ሳሩ ጉዳይ ነው። ያው እንግዲህ የሚታወቀው አሁን እየተጠቀመን ያለ ነው ሳር የተተከለው ሳር በፊፋ ስታንዳርድ መሰረት ከዚህ በፊት በወጣው ስታንዳርድ መሰረት የተቀመጠ የሳር አይነት ነው። ነገር ግን መሬት ላይ አሁን ስታይ አዲስ አበባ ስታዲየምም ጭምር ያለው በሀገራችን ውስጥ በብዛት የሚገኝ ባህር ዳር ስታዲየም ውስጥም በፊት ተተክሎ የነበረው ሳር አይነት ስለሆነ ይህ ሳር ቢቀየር የሚል አስተያየት ተሰጥቶናል። እኛም እሱን አሳየት ወስደናል፣ ግን ተጨማሪ ድጋፍ ይፈልጋል። ተጨማሪ ውጪ ይፈልጋል። ከኢትዮጵያ አትሌቲክስ ፌዴሬሽንም ባለሙያዎች እንደ ኃላፊዎች ጭምር መተጎብኝቷል ከአትሌቲክስ ፌዴሬሽን ጭምር ቆንጆ አስተያየት ሰጥተውናል። በተለይ ትራክ ጋር ተያይዞ ከስታንዳርድ ጋር ተያይዞ ያሉ ነገሮች ብዙም የተለየ የለውም ትራኩ ጋር በተያያዘ። አሁን ላይ ከቀሩ ስራዎች መካከል የመለማመጃ ሜዳዎችና የስታዲሙ ጣሪያ ግንባታዎች ቢጠቀሱም ዩኒቨርሲቲው እነኝን ስራዎችን ለማጠናቀቅ የበጀት ችግር እንዳለበት ተገልጿል። ወደ ሀያ ሺ የሚጠጋ መቀመጫ አለው። ትንሽ የሚቀረን ያው ጥላ ነው። ጥላ ላይ አልተሰራበትም። ዲዛይኑ ላይ አለ፣ ዲዛይን ተሰርቶለታል። ግን አይ ቲንክ የባጀት እጥረትም ስላለ ለዛ ወደዛ መሄድ አልተቻለም። ስታዲሚያችን አሁን ያለበት ቦታ ላይ ሰፊ የሆነ ቦታ አለን። ነገር ግን እነዛን ሚኒ ስቴዲየሞች ለመስራት አሁንም ቅድም ባለው መሰረት ተጨማሪ ፋይናንስ ይፈልጋል። እኛ ያው የትምህርት ተቋም እንደመሆናችን መጠን ከዚህ የበለጠ ኢንቨስትሜንት ማካሄድ አንችልም። በህግ መሰረት ግንባታው ተጠናቆ የተፈለገውን አገልግሎት እንዲሰጥ የሁሉም አካላት ድርሻ አስፈላጊ በመሆኑ ፕሬዚዳንቱ ጥሪ አቅርበዋል። ሀገራችን የአፍሪካ ዋንጫ እንድታስተናግድ ፍላጎት አለን። እንደ ሀገርም ያለን እ የተለያዩ ስፖርት ፋሲሊቲዎችን የበለጠ ማስፋት ይኖርብናል ብለን እናስባለን። የኛ ዩኒቨርሲቲ ስቴዲየም ደግሞ አንደኛው ፋሲሊቲ እንዲሆን ፍላጎት አለን እና እንደሚሆንም ደግሞ ተስፋ እናደርጋለን። ያ እንዲሁም ግን ከፍተኛ ውጪ የሚጠይቅ እንደመሆኑ መጠን የመንግስትን ድጋፍ ይፈልጋል፣ የክልል ድጋፍ ይፈልጋል፣ በአጠቃላይ የባለድርሻ አካላትን ድጋፍ ይፈልጋል። ኢትዮጵያ እግር ኳስ ፌዴሬሽንም ጭምር የአትሌቲክስ ፌዴሬሽንም ጭምር ርብርብ ይፈልጋል። በጋራ ሆነን ይህን ስቴዲየም የሚፈልገውን ሚኒማም አትሊስት ሚኒማም ስታንዳርዱ እንዲያሟላ ካረግን ለሀገራችን ሌላ ተለዋጭ የእግር ኳስ አልፎ የትራክ ውድድሮችን ማስተናገድ የሚችል ስቴዲየም ይሆናል ብለን እንጠብቃለን። በዋናነት የመጫወቻና የመለማመጃ ሜዳዎችን ጥራት ማሻሻል የሚጠበቅበት የአምቦ ዩኒቨርሲቲ ስታዲየም በትልቅ ደረጃ ውድድሮችን ለማስተናገድ አቅም ከሚኖራቸው አዳዲስ ስታዲየሞች መካከል አንዱ መሆኑ ተገልጿል። አስቀድመን በመግቢያችን ላይ በተመለከትነው ነው ዜና፣ ዘጠነኛው የመላ አማራ ጨዋታዎች በደሴ ከተማ ሲካሄድ ቆይቷል። ዛሬ ፍጻሜውን ያገኛል። ባልደረባችን ዮሴፍ ሽምዬ እዛው ደሴ ነው የሚገኘው። ዮሴፍ፣ እንግዲህ እዛ ከተገኘ ጀምሮ አጠቃላይ የጨዋታዎቹ ፉክክርና ድባብ ምን ይመስላል? የዛሬውን የፍጻሜ ጨዋታ ማስታከ በአጭሩ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ ሰለሞን። እንግዲህ አንተም ቀደም ብለን እንዳነሳኸው ዘጠነኛው የመላመራ ጨዋታዎች ዛሬ ፍጻሜውን ያገኛል። ከግንቦት ሶስት ጀምሮ በዚህ በደሴ ሆቴል ስቴዲየም በደመቀ መልኩ ሲከናወን ነበረ። በ19 የስፖርት አይነቶች አምስት ሺህ ስፖርተኞች ሲፎካከሩበት ቆይታ አድርገው ነበረ። ዛሬ ደግሞ በድምቀት እንግዲህ ፍጻሜውን ያገኛል። ከዚህ በኋላ በሚደረጉ መርሃግብሮች ግብሮች ማለት ነው። ምናልባትም ትናንትና እና እንዲሁም ደግሞ ዛሬ ጠዋት በነበረን የመረጃ ሰዓት ደግሞ አንድ ጉዳይን ወደ ተመልካቻችን አድሰን ነበረ። ትናንትና የሴቶች እግር ኳስ የፍጻሜ ውድድር ተከናውኖ ደብረ ብርሃንና ደሴ እንግዲህ ጨዋታቸውን አድርገው ደብረ ብርሃን አንድ ለባዶ አሸነፉ። ነገር ግን ደሴ የተጫዋችነት ተገቢነት ክስ አቅርበው እንግዲህ የዋንጫ ስነ ስርዓቱ በሂደት እንዲቆይ ተደርጎ ነበረ። ጉዳዩ እንግዲህ ምላሽ አግኝቶ የደሴዎች ክስ ውድቅ ተደርጎ ደብረ ብርሃን የዋንጫ አሸናፊ መሆኑን ዛሬ የአማራ ክልል እግር ኳስ ፌዴሬሽን ደንቡን ከመረመረ በኋላና ቅሬታውን ካየ በኋላ ውሳኔውን አስተላልፏል። በዚህም የሴቶች እግር ኳስ አሸናፊው የደብረ ብርሃን ከተማ መሆኑን ታውቋል ማለት ነው። ዛሬ ፍጻሜ ጨዋታ ይጠበቃል። በወንዶች እግር ኳስ ደሴና እንዲሁም ደግሞ ሰሜን ወሎ የዋንጫውን ጨዋታ ከደቂቃዎች በኋላ ሰባት ሰዓት ላይ ያደርጋሉ። ተመልካቹ በጣም በከፍተኛ ቁጥር ወደ ስቴዲየም እየተመመ ነው የሚገኘው። ከፍተኛ የደጋፊዎች ብዛት ያለበት ሜዳም ላይ እንዲሁ ጠንካራ ፍክክር የሚታይበት ውድድር እንደሆነ ነው የሚጠበቀው። ከዛ በኋላም የተለያዩ የክብር እንግዶች የሚታደሙባቸው የመዝጊያ ስነ ስርዓቶች ተከናውኑ ዘጠነኛው የመላ አማራ ጨዋታዎች ፍጻሜውን የሚያገኝ ነው የሚሆነው። በመዝጊያ ስነ ስርዓቱ ላይ ምን ጉዳዮች ተነሱ እንዲሁም ደግሞ የደሴና የሰሜን ወሎ የእግር ኳስ ፍጻሜ ጨዋታስ ምን መልክ ነበረው? የሚለውን ደግሞ በማታ የዜና ወጃችን እንደዚሁ ተጨማሪ መረጃዎችን ይዘንበት የምንመለስ ነው የሚሆነው። ለአሁኑ አመሰግናለሁ፣ መልካም ባልደረባችን፣ ዮሴፍ ሽምዬ የመላ አማራ ጨዋታዎችን አስመልክቶ ከደሴ ላደረስከን መረጃ ከልብ እናመሰግናለን። ወደ ውጭ መረጃዎቻችን በዚሁ እናልፋለን። በዩሮፓ ሊግ ፍጻሜ በሳን ማሜስ ቶተንሃም ስፐርስ ማንቸስተር ዩናይትድን አሸንፎ ከ41 ዓመታት በኋላ የአውሮፓ መድረክ ስኬትን አጣጥሟል። ይሄ ዜና እንደደረሰን ወደ እናንተ የምናደርስ ይሆናል። ተያዥ ጉዳዮች እናነሳለን። የውድድር ዓመቱን ያለ ዋንጫ ያጠናቀቁት ብቻ ሳይሆኑ በቀጣይ ዓመት ከየትኛውም የአውሮፓ መድረክ ውጪ የሆኑ አሰልጣኝ ሩበን አሞሪም መስቀለኛ መንገድ ላይ ቆመዋል። ባለፉት 12 ዓመታት 10 አሰልጣኞችን የቀያየሩ ማንቸስተር ዩናይትድ በዚህ ዓመት ያስመዘገበው ደካማ ውጤት የፖርቹጋላዊውን ሰው ቆይታ ጥያቄ ውስጥ ከቶታል። አንተነህ ሲሳይ ተጨማሪ አለው። በዚህ ቤት ከሰር አሌክስ ፈርጉሰን በኋላ ያልተሞከረ ነገር የለም። ውጤቱ ግን የዜሮ ብዜት ነው። ዓለም ላይ የባለ ብዙ ልምድ ባለቤት ከሆኑት ሉዊስ ቫናል እና ጆዜ ሞሪኒዮ እስከ ወጣቱ ሮብና ሞሪም ቀይ ሰይጣናቱን ወደ ነበሩበት ከፍታ ለመመለስ በአሰልጣኝነት ኦልትራፎርድን ረግጠዋል። በከዋክብትስ ቢሆን ከፖል ፖግባ እስከ አንሄል ዲማርያም፣ ከራዳሚል ፋልካኦ እስከ ሜንፌስ ዴፓይ፣ ከሮሜሎ ልካኩ እስከ አሌክሲስ ሳንቼዝ እና ሌሎችም በርካታ ተጫዋቾች ረብጣ ገንዘብ ወጥቶባቸው ማንቸስተር ደርሱም ገብቶ ከመውጣት ያለፈ አንዳች ነገር ግን መፍጠር አልቻሉም። ባለፉት አስራ ሁለት ዓመታት ጊዜያዊዎቹን ጨምሮ አስር አሰልጣኞችና ስም ያላቸውን 65 ተጫዋቾች ያስፈረመው ክለብ ከገጠመው የቁልቁለት ጉዞ መመለስ አልቻለም። ባለፈው አመት የ25 በመቶ ድርሻውን ለሰር ጂም ራትክሊፍ የሸጠው ማንቸስተር ዩናይትድ አሰልጣኞችን በመቀያየር የተለየ ለውጥ እንደማያመጣ የተረዳ ቢመስልም፣ ግን ሩበን አሞሪም ትክክለኛው ሰው ናቸው የሚለውን ጥያቄ ለመመለስ ግን በፖርቹጋል ሊግ የሰሩት ቡድን ሳይሆን በቀይ ሰይጣናቱ ቤት የገጠማቸውን ፈተና ማጤን ሳያስፈልገው አልቀረም። በእርግጥ የቀድሞ የስፖርት እንግሊዝ በና አሰልጣኝ ማንቸስተር ዩናይትድ የደረሱት አመቱ ከተጀመረ በኋላ መሆኑና የሚፈልጓቸውን ተጫዋቾች ገና ያላገኙበት መሆኑ ጊዜ ያስፈልጋቸዋል የሚለው ሀሳብ እንዲያመዝን ቢያደርግም ግን እስከ መቼ ነው የሚለው ግን የብዙዎች ጥያቄ ሆኗል። ማንቸስተር ዩናይትድ እየሄደበት ያለው መንገድ ትክክል አለመሆኑን ለማረጋገጥ የተለየ ማሳያ ማቅረብ አያስፈልግም። ያስመዘገበው ውጤት፣ የተሸነፈው የጨዋታ ብዛት፣ የተቆጠሩበት ግቦች፣ የጨዋታ መንገዱና ሌሎች ጉዳዮችም በእንግሊዝ ብቻ ሳይሆን በአውሮፓ ምርጥ የነበሩ የነበረው ክለብ አቅጣጫው እንደጠፋበት ማረጋገጫ የሚሰጡ የተወሰኑ ጉዳዮች ናቸው። አሰልጣኞቹ ቀድሞ የገነቧቸው ቡድኖች ወደ ማንቸስተር ዩናይትድ ከመጡ በኋላ ለስኬታቸው ዋስትና እንደማይሆናቸው፣ በአያክስ አምስተርዳም በሰሩት ቡድን እምነት ተጥሎባቸው የመጡት ኤሪክ ቴና የሚሆኑም የወቅቱ አለቃ ሩበን አሞሪም በቂ ማሳያ ናቸው። ትንሽ ጨዋታ አሸንፈው ትንሽ ነጥብ የሰበሰቡት ብዙ ግብ ተቆጥሮባቸው ብዙ ጨዋታ በመሸነፍና ያለ ድል ረጅም ጊዜ በመጓዝ ማንቸስተር ዩናይትድ ባለፉት አምስት ዓመታት ካመጣው ደካማው ውጤት መዘገቡት የባሰ ያስመዘገቡት ሮብን አሞሪም ገና ዓመት ሳይሞላቸው ስለ መቆየትና ለመቆየት መናገር መጀመራቸው አሰልጣኙ ምን ያክል ችግር ውስጥ እንዳሉ ማሳያ ሆኗል። አሰልጣኙ ህዳር ወር ላይ ከሊዝበን ወደ ማንቸስተር ሲያምሩ የነበራቸው ተነሳሽነት ወኔና ተስፋ አሁን አብሯቸው የለም። በክለቡ ኃላፊዎች በኩል በአሰልጣኙ እምነት እንዳላቸው በተደጋጋሚ ሲናገሩ ቢቆዩም ፖርቹጋላዊ ሰው ከገጠማቸው የውጤት ቀውስ በላይ እንደቀደሙት ተሰናባቾች ሁሉ ይህን የሚባል የጨዋታ መንገድ ያላቸው አለመሆኑ ና በቀውስ ውስጥም ቢሆን ጭላንጭላ ለማሳየታቸው የሰውየውን መጻኢ ጊዜ ፈታኝ አድርገዋል። በተለይ ደግሞ ከተጫዋቾች ምርጫና ከጨዋታ እቅድ ጋር በተገናኘ ግልጽ የሆነ አቋም እንዳላቸው ያላሳዩት ሰው በቀጣይ ዓመት ከየትኛውም የአውሮፓ መድረክ ውጭ መሆናቸው የመውጫው በር ላይ እንዲቆሙ ሊያስገድዳቸው የሚችል ጉዳይም ሆኗል። ለዜና ኢትዮጵያ ያዝናቸው ዜናዎቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቆይታ ይሁንላችሁ።